ትላንትና ቲክቶክ ላይ አንድ በጣም የሚያሳዝን ታሪክ ሰማሁኝ። አንድ እህታችን እዚህ ሀገር ከመጣሁ አስራ ሁለት ዓመት ሆኖኛል። ወደ ሀገር እንዳልገባ ምንም ነገር የለኝም፣ እዚሁ ደግሞ እንዳልሰራ ስራ ጥቼ ቁጭ ብዬ ነው ያለሁት። እባካችሁ ስራ ፈልጉልኝ እያለች ነበረ። ከዛም በጣም የሚገርመው ነገር ደግሞ ወደ ኮመንት ገብቼ ሳይ፣ ኧረ እኔ አስራ አራት ዓመት ሆኖኛል፣ እኔ ገና በአስራ አምስት ዓመቴ ነው የአስራ አምስት ዓመት ልጅ ሆኜ ነው የወጣሁት፣ ነገር ግን አሁን ምንም ነገር የለንም እያሉ በጣም የሚያሳዝን ታሪካቸውን ሲናገሩ ሰማሁኝ። ቆይ ምን እስከምንሆን ነው የምንጠብቀው? ይሄ ሁሉ ታሪክ የፈጠረብን እኮ መጀመሪያ በምናያቸው ነገሮች ናቸው። በቃ እዚህ ሀገር እንደተፈለገ ይበላል ይጠጣል፣ የቤት ኪራይ አይከፈልም፣ የመብራት የውሃ የሚጠይቀን ሰው የለም፣ በቃ ከዚህ የተሻለ ዓለም የሌለ ነው አይደለም ይመስለን። ነገር ግን አይንሳላችሁ አሁን አይደለም እኮ የሚገባን፣ ቀስ እያለ እድሜያችን ሲያልፍ፣ ጤናችን ሲጎዳ፣ ብዙ ነገሮች ደግሞ ማገናዘብ ስንጀምር በጣም ነው ልባችን የሚሰበረው። እና እባካችሁ እህቶች ቢያንስ ካለፈው ነገር መማር መቻል አለብን አስቡት እስቲ እንግዲህ አስራ ሁለት ዓመት ለፍታ ምንም ነገር ሳይኖራት ቀርቶ ድጋሜ ስራ ፈልጎልኝ ያለች ትለምናለች። እና መጨረሻ ላይ ምንድን ነው የሚሆነው? በቃ ወይ በሽተኛ መሆን ነው ያለው አማራጭ። በቃ ሌላ ምንም እኮ ነገር ምንም እስከሚፈጠር ድረስ መጠበቅ ያለብን አይመስለኝ። በባካችሁ እንደው እህቶቼ በቃ ማለት አለባችሁ። በቃ አንድ አመት ሁለት ዓመት እዩት። የማይሆን አይነት ከሆነ በጊዜ የጥላችሁ ወደ ሀገር መግባት ነው። አሁን ይህን ሁሉ አመት ለፍታ ቆይታ ደግሞ ወደ ሀገር ስትገባ በባዶ እጇ እስ አስቡት፣ እዛ ስነልቦና ላይ ሊፈጠር የሚችለው ጫና ማለት ነው እኔ ይህን ይህን ሳስብ ነው ገና ከመጣ ሁለት ዓመት ሳይሞላኝ ክንፋጦቶች ብረሪ ብረሪ ነው የሚለኝ። እና እባካችሁ ሪስክ ውሰዱ፣ የሆነ በቃ ሌላ ሌላ ነገር ሞክሩ፣ አይም ሳላችሁ ይሄ የሰው ሀገር ህይወት በጣም እያሳሳቀ ነው የሚገለም። እባካችሁ ሪስክ ውሰዱ። ቶሎ ከዚህ ሀገር መውጣት ካለኝ ፍላጎት የተነሳ በቃ አይኔ አያርፍም። በቃ ምንድን ነው የተሻለ ነገር ብዬ ፈልጋለሁ በጎን በጎን። እና ለዚህም ነው እንደዚህ አይነት ቢዝነስ ውስጥ መግባት የቻልኩት ማለት ነው። ምንድን ነው ይሄ ቢዝነስ ካላችሁኝ፣ ዓለም አቀፍ የሆነ ኢንተርናሽናል ካምፓኒ ነው። የስራ እድል አለ ብሎ በቲክቶክ ሲያስታውቀ ሰምቼ ገባሁኝ፣ ጠየኩኝ፣ መረጃ በደንብ አገኘሁኝ። እንግዲህ አሁን እየሰራሁን ይገኛለሁ ማለት ነው። እህቶች እባካችሁ በጊዜ ንቁ። አብራችሁ መስራት የምትፈልጉ ወይንም ደግሞ የዚህ ካምፓኒ ምንነት መረጃ ብቻ ይኖራችሁ፣ ቢያንስ ስራ እንኳን ባትጀምሩ መረጃ ይኖራችሁ፣ መረጃ የምትፈልጉ ደግሞ እዚች ጋር ስልክ ቁጥር ያስቀምጥላችኋለሁ። እሱ ተጨናችሁ ገብታችሁ፣ እኔ ዝርዝር መረጃ ሰጣችኋለሁ፣ ከካምፓኒው ጋር አገናኛችኋለሁ። በቃ ከስደት ህይወት የምትወጡበትን መንገድ ፈልጉ።